ዋው የዛሬው ይለያል ይች ጀግና ስማናት ምን እያደረገች ነው እስኪ አብረን እንከታተላት እንግዲህ ይች ጀግና እንደ ማንኛውም አረብ ሀገር እንደሚሰሩ እህቶቿ ተሰዳ የቆየች ሲሆን ተመልሳ ስትመጣ ግን ከእናቷ ቤቷን እየተረከበች ነው ታዲያ ቀሪዎች ስራዎቿን ራሷ ለመከናወንም አስባለች ቀለሟንም እየቀባባችሁ ትገኛለች እንግዲህ ይህንን ቤት የሰራችው እናቷ ስትሆን ከእናቷ ከተረከበች በኋላ የቀሩና የጎዳደሉ ስራዎችንም ራሷ እያቀላጠፈችው ትገኛለች። ይህነው እንግዲህ ለራሷ ዋጋ መስጠት። ይችን ሴት ማናት? እስኪ እንታወቃት፣ አብረን እንከታተላት። ወደ ታሪኩ እንቀጥላለን። እንግዲህ የዚህ ቤት ባለቤት የአንዲት እህታችን አረብ ሀገር ስደተኛ ስትሆን ነገር ግን በእናቷ አማካኝነት ተሰርቶ ስለጠበቃት እጅግ በጣም ደስ ብሏታል። ምን ነው ምን ታካብጃለች ደግሞ ለጭቃ ቤት ህንፃ የገነቡ ሴቶች እያሉም ወይ ምናምን ምንትሴ ቅብጥሴ ልትሉ ትችላላችሁ። የዚህ ቤት አገነባብ ብዙ ፈተናዎች የበዙበትና ድካም የነበረበት ስለሆነ ነው። ይኸው ምንድን ነው እንግዲህ ልጅቷ ወንድም ሆነ አባት የላትም። በእናቷ አማካኝነት ነው ቤቱ የተሰራው። እናቷም በጤና ጦት ሆነ በጉልበት ደካማ የሆነች ነገር ግን ያሰበችውን ከማድረግ ወደ ኋላ አላለችም። ከስደት ለተመለሰችው ልጇም ይኸው ቤትሽ በማለትም አስረከበቻት። ልጅቷም በደስታ ነበረ እልል ብላ ቤቷን የተረከበችው። እንግዲህ ወደ አስገራሚው ቪዲዮ እስከ መጨረሻ ድረስ ተከታተሉን ይዤላችሁ መጥቻለሁ። ጉናት ነኝ የእናንተ። ታዲያ የዚህ ቤት ታሪክ ተብጠርጥሮ ተበጥሮ የሚቀርብላችሁ ይሆናል። እናንተም ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ቪዲዮ ወሰድኳችሁ፣ አብረን እንከታተል። ሰላም ጤና ይስጥልን ውድና የተከበራችሁ የጉናትው ተከታታዮች፣ እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ከድራማዎች ለየት ብለን በግል ጉዳይ መጥተናል። እስኪ አንዳንድ ጊዜ የግል ጉዳዮቻችን ብንካፈልስ ምን ይመስላችኋል? ምክንያቱም በዛው ከቀጠልን መሰለቻችት ነገር ይኖራል እና እንዲህ ደግሞ በተለይ የማዳም ቅመሞችን የሚያነቃቃ ና የሚያነሳሳ ስለሆነ ትወዱታላችሁ ብዬ ተስፋ አድርጋለሁ። ለማንኛውም ከስደት መልስ ምን ጠበቃችሁ፣ ምን ጠበቀኝ፣ እርስ በርሳችን የምንነጋገርበት ጉዳይ ነው። ዛሬ እኔ ከስደት መልስ ክፉና ደግ ነገሮች ገጥመውኛል። ክፉ ነገሮች መካከል ያው የጠበቀኝ የቤተሰብ ሀዘን ወይም መርዶ ነው። ሌላኛው መልካም ነገር ደግሞ ይኸው እናቴ የሰራውበትን ቁም ነገር ላይ አውላ ቅርስ ላይ አስቀምጣ፣ ቤትሽ ይኸውልሽ በማለት አስረክበኛለች። እንግዲህ የተረከብኩትን ቤት በዚህ መልኩ ቀለም እየቀባውትና እያሰማመርኩት እገኛለሁ ማለትም በሩን በነገራችን ላይ ውዶችዬ ይህን ቤት ለመስራት በጣም ብዙ መስዋዕትነት የከፈለችው ከእኔ ይልቅ እናቴ ናት። ላንዶቻችሁ በአባት ወይም በወንድም ልትታገዙ ትችላላችሁ። እኔ ግን ሁሉን ነገር የተቋቋመችውና መስዋዕትነት ከፍላ እየሰራችው እናቴና እናቴ ብቻ ናት። እንግዲህ ሴት ስትሆኑ ፈተናው ብዙ ነው። ብቻ ምን እንደምላችሁ አላውቅም። እናቴ ጉልበቷ ደካማ ነው። ቢሆንም ግን ጠንካራ ልብ አላትና ይህንን ከማድረግ ወደ ኋላ አላደረጋትም። ታዲያ ይህንን ቤት ስትሰራ ብዙ ፈተናዎችም እናቴን ገጥማታል። ቤቱ ከተሰራ በኋላ በሩን ገንጥለው ለሶስተኛ ጊዜ ወስዶት፣ ይሄ ለአራተኛ ጊዜ መገጠሙ ነው። ጥሩ ሁለት ጊዜ ገንጥለው ወስዶት፣ በመጨረሻም ሲሰለቻት እንዲሁ የቀረ ነው። ብቻ ምን ብዬ ልንገራቸው ወደ ስራ ቦታው ስትገቡ ብዙ ፈተናዎችና እንከኖች አያጧችሁም። ቢሆንም ግን እናቴ ለዚህ አድርሰዋለች። ይህንን ቤት ስትሰሪ ምን ያህል ገንዘብስ ፋሽ ቶፕ ሲሆን የሚል ጥያቄ ማስከተላችሁ አይቀርምና ትንሽ ቆየትም ስላለ የቆርቆሮ ዋጋ ሆነ የሚስማር አሁኑ ወረድ ያለ ስለሆነ ወደ 300 ሺህ ብር ጨርሷል። ብቻ እስከ ሰራተኛው እስከ መጓጓዣው ወይም እስከ እንጨቱ ማለት ነው። እንግዲህ ይሄ ቤት ሶስት ክፍሎች አሉት ሲሆን የመጀመሪያው ሳሎን፣ ቀጥሎ መኝታ ክፍልና እቃ ቤት ይገኙበታል። እንዲሁም የቆርቆሮ ብዛት 55 ይሆን 51 እርግጠኛ አይደለውም። ብቻ ገጠር የሚሰሩ ቤቶች በጣም ግዙፍና ትላልቅ ናቸው። ምናልባትም የኔ ቤት አነስተኛው ሊሆን ይችላል። እንግዲህ ስለቆርቆሮው ሙሉ መረጃውን በደንብ ጠይቄ በሚቀጥለው የማስተካከል ይሆናል። ምክንያቱም እርግጠኛ ስላልሆንኩ ነው። ውዶችዬ፣ እንግዲህ ሁሉን ጥንቅቅ አድርጋ የገዛችውም ሆነ ውጭ አደረገችው እናቴ ስለሆነች ብዙ ጊዜ አላውቀውም። እንግዲህ ውስጡን ያልቀረጽኩላችሁና ያላሳዩዋችሁ ሌሎች ሰዎች ስለገቡበት ምክንያቱም ከዚህ በፊት ባዶ ቤት ስለነበር ነው። በሩን በተደጋጋሚ እየሰበሩ እየወሰዱብኝ በጣም ተቸግሬ ይኸው ለአራተኛ ጊዜ የተገጠመው እና አሁንም ሌሎች ሰዎች ስለገቡበት የእነሱን ዕቃ መቅረጽ ስለከበደኝ ምንም አይነት ካሜራ ውስጥ አልቀረጽኩም። እንግዲህ እንደነገርኳቸው ነው የክፍሉ ብዛት ሶስት እቃ ቤት፣ ሳሎንና መኝታ ክፍል ይገኙበታል። እንግዲህ ይህ ቤት በጣም ትልቅና ግዙፍ ሲሆን አሁን ካለውበት ጋር ሲነጻጸር በምንም በምንም አይወዳደርም። ያው ቤትን ይዘውት አይዞርም? እንግዲህ ከአረብ አገር የለፋንበት የለፋንበትና የተንገላታንበት የስንት ዓመት ቢሆን ትላላችሁ? ያው 300 ሺህ ብር በድሮ ማለት ነው በድሮ ለምሳሌ አንዳንድ ሀገሮች ጥሩ ይከፍላሉ። አንዳንድ ሀገሮች አነስተኛ ክፍያ ይከፍላሉ። ለማንኛውም ግን የአንድ የሁለት ዓመት ክፍያ ወስዶብኛል። እንግዲህ በወቅቱ ቦታ ቦታ ላይ የሚይዝ ከሆነ ገንዘቡም ይሰራል። ብቻ ቦታ ላይ ስለሆነና ቅርስ ላይ ስላለ እጅግ በጣም ደስ ብሎኛል። ቻችሁ እስኪ ጉና የራስሽን ሰዎ ሻላይፍ አካፊነ ከድራሞች በዘለለ ላላችሁ ይኸው ብቅ ላለው አንዳንድ ጊዜ ማለት ነው። ያው ግን ይህንን ለመስራት ካሜራማን ያስፈልጋል፣ እንዲሁም የሚቀርጽ ሰው ያስፈልጋቸዋል። ዞሮ ዞሮ ግን ብቻን እንደዛ አይነት ቪዲዮ ለመስራት ከበድ ይላል። ቢሆንም ግን አንድ የተለዩ ጉዳዮች ሲኖሩ በዚህ መልኩ የምከሰት ይሆናል። እናንተም ደግሞ እንድታበረታቱኝ ስል በትህትና እጠይቃለሁ። እንግዲህ አብዛኞቻችን ወደ አረብ ሀገር ስንሄድ የከተማ ቦታ ገዝተን ቤት ሰርተን የሚለው ጥረታችን አብዛኞቻችን እናሳካዋለን፣ አብዛኛዎቻችን ደግሞ ሳይሳካልን በምኞት ብቻ ይቀራል። ብቻ ግን እኛ ቆራጦች ከሆንና ታማኝ ቤተሰቦች ካለን ይህንን ለማድረግ አያቅተንም ብዬ አስባለሁኝ። እናንተስ ምን ያህል ቤተሰቦቻችሁ ታማኝ ናችሁ? ያዘዛችሁትን ያደረጉላችሁ ቤተሰቦች እስኪ በኮሜንት ግለጹልኝ። እንግዲህ አንዳንድ እህቶች በሶሻል ሚዲያ ተዘዋውሬ እንደ ተመለከትኩት በጣም የሚገራርሙና ቆንጆ ቤቶች የሰራቸው እህቶች አላችሁ። ከዚህ ቤት በስተጀርባ ግን ታማኝ ሆነው የሰሩላችሁ ቤተሰቦች ሊመሰገኑና ሊደነቁ ይገባል። ምክንያቱም ላሰባችሁት አላማ ታማኝ ሆኖ የሚያገለግል የራሳችሁ የሆነ ሰው ያስፈልጋችኋልና። ታዲያ ከስኬታችሁ ጀርባ ቤተሰቦቻችን ሊመሰገኑ ይገባል። እዚህ ነው እኔ ራሴን ሳይሆን የማደንቀው እናቴን ነው። በጣም በሚገርም ሁኔታ ብዙ ፈተናዎች እየተፈታተኗት ያን ሁሉ ተቋቁማ ለልጄ የአንገቷ መግቢያ ሀገሯ ስትገባ ደስ እንዲላት ብላ ይህን ያህል ለፍታ ደክማ ለእኔ እንደዚህ ሰርታ መጠበቋ እጅግ በጣም ከቃል በላይ ነው የሆነብኝ። የኔ ገንዘብ ምንም የቱንም ሊያደርስ አይችልም። የሷ ጥንካሬና ብርታት ግን ቤቱን ሰርታ እስከ ማስረከብ ደረጃ ደርሳለች። እንግዲህ ለልጆቻቸው ታማኝ ሆነው የሚያገለግሉ ወላጆች ምንም ስፍር ቁጥር የላቸውም። እንግዲህ የኔን ገመና ይዘላችሁ የመጣው ልክ እንደ እናቴ መስዋዕትነት ከፍሎ ለልጆቻቸው መግቢያ የሚያቆዩ እናቶቻችን ከማሰብ አንጻር እንጂ የኔ ቤት ምንም እንዳላደለ አውቃለሁ። ምክንያቱም ጀግኖች እህቶች ከዚህ በላይ የሚያማምር ህንፃዎች የገነባቸው እህቶች አላችሁና፣ ግጥ ለእኔ ከፎቅም ሆነ ከህንፃ በላይ ነው። ምክንያቱም ካለፍቁባቸው ጊዜያት እናቴ ካለችበት ችግር ከጉልበቷ መድከም እንዲሁም ከሴትነቷ ብቻ ብዙ ነገሮች ቢፈታተኗትም ንካሪዋ ከልቧ ስለሆነ ያሰበችውን ከመስራት ወደኋላ አላለችም። እንግዲህ ውዶች የዛሬው ፕሮግራም የግል ጉዳይን በተመለከተ የሰማችሁትን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ቢሆኑ አመሰግናለሁ።